መተኛት ነው፣ እየጸለየ መተኛት፣ እያነበበ መተኛት። አይምሮ ሁሉ ግዙፍ ስለሆነ ጭንቅላቱ ይሰጥማል። ሆድ ምንድን ነው ካላችሁኝ፣ መብል ሆድን ያሰጥማል፣ ሆድ አይምሮን ያሰጥማል፣ አይምሮ ህይወትን ያሰጥማል። በዚህ ነው የሚሰጥመው። ሆዱ ሆዳም ሰው አይምሮ የለውም፣ ለሰውም አያስብም። ገበሬው ራሱ ይሌለ እንዴ፣ በቃሪያ የሚበላ ሰውና በጫማ የሚሄድ ሰው ለጓደኛው ያዝ ነው። ቃሪያው ሲያቃጥለው ዝም ብሎ መገምደል ነው። ረንጀራውን እጨርሰዋለሁ የለ ምን የለ፣ ዝም ብሎ መብላት ነው ማለት ነው። እሱ ለቃሪያው ማብረጃ ነው የሚበላ ዝም ብሎ ማለት ነው። በጫማ የሚሄድም ባልንጀራ አይነሽ ወይ ወጋው አይልም። ስለዚህ ተመልከቱ፣ ለባልንጀራ እንዳናዝን የሚያደርገው ምንድን ነው? ሆዳምነት ነው። ለቅዱሳን አባቶቻችን ሁሉ ጠባቡ የዚህ ዓለም መከራ አላስጨነቃቸውም። ማለት ከፈጣሪያቸው ደረሱ እንጂ አልተቸገሩም። ለምን? ምን ብለው ነው ያለፉ? ቀለል ብለው ስለኖሩ ነው። ቅዱሳን ጠባቡን ሀገር እንዴት ብለው አለፉት ብሎ ይጠይቃል ቅዱስ ያሬድ። እንዴት ብለው አለፉት? ይላ ታግሰው ነዋ ይላል። ታግሰው ጸንተው አለፉት አለ። ጠባቡን አልፈው እንዴት ከሰፊ ሀገር ተደረሱ እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እንዴት ይህንን ጭንቅ የሆነ ዓለም አለፉት ሲባል ታግሰው ሰውነታቸውን አቅልለው ወደ መንግስተ ሰማያት መግባት ቻሉ። ጠባቡን ዓለም አለፉት። የህፃናት አንዱ ጠባያቸው ይህ ነው። ህጻናት ሳይመረምሩ ይታዘዛሉ። ሳይመረምሩ መታዝ ምን ማለት ነው? አይ ነገር አይሆንም፣ ይሄ ነገር አይሆንም አይሉም፣ ይታዘዛሉ። እንዲህ አርግ፣ እሺ፣ ይህን እንዲህ አርግ፣ እሺ። ሲደረግ የታየው ሁሉ ያለመመርመር ይታዘዛሉ። እንደዚህ ሁሉ ለፈጣሪያችን ሳልመረምር መታዘዛለብን ይላል። ለአባቶቻችን መታዘዛለብን። አባ ጳውሎስ እና አባ ዮሐንስ የሚባሉ ሁለት አባቶች ነበሩ እና ደቀ መዝሙሩን ምን አለው መሰላችሁ ሂድና ከጅብም የሚበልጥ ከነብርም የሚበልጥ ከአንበሳም የሚበልጥ ከዘንዶም የሚበልጥ ከአውሬ ሁሉ የሚበልጥ አንድ ጨካኝ አውሬ ነበር። ያ አውሬ እየመጣ መቃብር ቤት ውስጥ ከብት እያደነ በግ እያመጣ ይመገባል። ሂድና ከዚያ መቃብር ቤት ውስጥ ከዚያ አውሬ ስጋ ቀምታ አምጣልኝ አለው። መነኩሴ ነው ባይታዊ ነው፣ እንዴት አድርጎ ይቻላል? ኋላ ጭራሽ ደግሞ ምን ይሉታል? እሺ ብሎ የደሱ ሳይጠራጠር፣ መታዘዝ በተፈጥሮ የማይቻለውን ኃይል ሁሉ ይሰጣል። እሺ ብሎ ሲሄድ ምን አደረገ መሰላችሁ? ወደዚያ ራቅ ሲል ቆይ ቆይ፣ አንድ ነገር ረስቼ፣ ጆሮውን ይዘ እየጎተት ካምጣልኝ አሉት። አውሬውን ጭራሽ ስጋ ዞ መምጣት ከባድ ነው። እንደገና ደግሞ ምን ማለት አውሬውን ዘን። እሺ አለ እሺ አለ። ኋላ ምን አሉ? ራቅ ሲል ደግሞ እንዲህ አሉ። እምቢ ያለህ እንደሆነ አባ ጳውሎስ አባ ዮሐንስ ነው የሚባሉት፣ አባ ዮሐንስ ና ብሏል። ኋላ ሊበላ አደ እንዴ ስጋውን ዞ ሊመጣ አደ የአውሪ ያገሳ ሊውጠው ሊውጠው ሲያገሳ፣ እኔ አይደለሁም አባ ዮሐንስ ና ብለዋል ና ብለዋል ሲለው፣ እሺ ብሎ መጣለት። እየጎተተ ይዞት መጣ፣ አስረከበ። ማለት ይሄ ሁሉ የሚያመጣው ምንድን ነው? መታዘዝ። ለእናት አባት መታዘዝ፣ ለካይናት። እንዲያውም ቅዱስ ጳውሎስ ምንድነው የሚለው ለእግዚአብሔር ብላችሁ ለጠማማም ቢሆን ታዘዙ። ለጥመቱ አንታዘዝም። ለጠማማው ነው የምንታዘዝ። ለጠማማው እንታዘዛለን፣ ጠማማነቱን አንቀበልም። ለጠማማ ሰውም ቢሆን ታዘዙ። ለጠማማ ሰው ስትታዘዙ ከመ ለእግዚእነ ለክርስቶስ እንደምትታዘዙ ቁጠሩት። መታዘዛችሁ ምን ያደርጋችኋል ያከብራችኋል አንድ አባ ዳንኤል የሚባል የተከበረ አባት ነበረ ስሙ የተጠራ መነኩሴ ተአምርን የሚያደርግ በገድል ተቀጥቅጦ የኖረ ኃይል እግዚአብሔር ያደረበት ነበር ኋላ አንድ ወንበዴ እናቶች ገዳም አባ ዳንኤል ነይል ብየልድ አለ ሽፍተው ሄደና እንኳኳ ማን አባ ዳንኤል ከፈቱልን አያውቁትም አባ ዳንኤል እረ አባ ዳንኤል መጣ ብለው እግራቸውን እግሩን አጠቡት እግሩን አጠቡና ምን አደረጉት ልብስ ለብሷል ቀሚስ አድርጓል መጽሐፍ ለዚህ እኮ ነው ከሽፍታ ይልቅ ወይቫ የለበሰ መነኩሴም ፍራ የሚለው ማለት ነው። ምክንያቱም ሽፍታ አገሩ ይታወቃል፣ በወታደር ይያዛል። መነኩሴ ግን ዳባ ስለለበሰ ሽፍትነቱን የሚያውቅበት የለም ማለት ነው። ስለዚህ ፍራ አለ። ኋላ ምን አደረገ? ሄድና ለብሶ አልቀሚስ አባ ዳንኤል መጣ ብለው አጠቡት። አጠቡና አንዲት የታመመች መነኩሴት ነበረች፣ እጣቢውን ሲደፉበት ተነሳች ተፈውሳ። ማለት እምነታቸውና መታዘዛቸው አባ ዳንኤልን እንዳጠቡ ተቆጠረላቸው። ወንበዴ አጥበው ምንድን ነው የምታደርጉት? እኔ እኮ ሽፍታ ነኝ ወንበዴ ነኝ አለ። አይኛ አባ ዳንኤል መስለህን ነው። በኋላ እሱም ደግሞ ለካ የነዚህ ሰዎች ሃይማኖት እንዲህ ያደርሳል ብሎ ተጸጽቶ መንኩሶ ለምናኔ ነው የበቀ። ደግሞ እሱ ማለት ሽፍታው ራሱ ተመልሶ ማለት ካልተጠራጠርን ሰዎችን ሳንመርጥ ከታዘዝን ጠማማ ነገር ካላዘዙን በስተቀር ካዘዙን ከታዘዝ እግዚአብሔር በዚህ ምን ይሰጠናል? ኃይል እግዚአብሔር ያሳድርብናል፣ ረድኤቱን ይሰጠናል። ስለዚህ የቅዱሳን የህፃናት አንዱ ጠባያቸው እሱ ነው። ህፃን እገሊት አይኗ ጥሩ ነው፣ እገሊት ጆሮዋ ጥሩ ነው ይላል? አይልም። አይልም። ሁላቸው ደግሞ ክፉ ምኞት የለባቸውም። ክፉ ምኞት የለባቸው፣ ዝሙት የለባቸው። ወንድ ህፃን ሆን የሴት መልክ አያደንቅም። ሴት ህፃን ብትሆን የወንድ መልክ አታደንቅም። ስለዚህ ምኞትን ቆርጣችሁ ጣሉ ነው አይ በዚች ነገር ያስተላለፈው መልእክት ብዛት ምኞትን ቆርጠህ ጣል ነው። ምኞትን ለመቁረጥ አይንን መመለስ ነው። ቅዱስ ዳዊት አይኖቼ ከንቱ ነገርን እንዳያዩ መልሳቸው አለ። አይኖቼ ከንቱ ነገርን እንዳያዩ መልሳቸው ማነው ያለ? ቅዱስ ዳዊት። የሰው ልጅ አይምሮ ከካሜራ በጣም ብዙ ሚሊየን ጊዜ አቅም አለው። ቀርጾ ያስቀራል። እና ሰውን ትክ ብላችሁ አትዩት እሺ። መልኩን ይቀርጽባችሁና ሌሊት እዚያ በኋላ ያን ሰው አምጡ ይላችኋል። ይህ ነው አይንን መልስ ነው። ወጣቶችም አስታውሉ። ሴቶቹም አብዳችኋል፣ መቼም እውነቴን ነው። ጨርቃችሁን እያሳጠራችሁ ራቁታችሁን ፎቶ እየተነሳችሁ ልቃላችሁ። ወንዱ አይኑን አፍጥጦ እዚያ መዋል። አሁን እኮ እንኳን ጻድቅ ወንድ ጀግና ወንድ እንኳን አናገኝም። ወደፊት ጅላጅል ነው። ዝም ብሎ ማለት አልቋል። በሴት ፎቶ የነወለለ ነው በእውነቱ። ማለት ይህ እኮ ነው። አታውቁም ሴቶች ታይተው ታይተው የመወደድ ጸጋ አላቸው የዚህን ምስጢር ደግሞ ነግራቸዋል የሌላ ቀን ታይተው ለሚወደዱት ለምን መሰላችሁ አዳም ሔዋንን ስለጠላት እንጨት አብልተሻ አጠፋሽ ስላለ እዚያ በኋላ ሴትና ወንድ ጠበኛው ነው ሊቀር ሆነ እዚ በኋላ እግዚአብሔር ለሴት ልጅ ምን አረጋት ታይታ እንድትወደድ አደረጋል ስለዚህ ሴትን እያየ ሰው ወንድ ይወዳል እና አይን ላይ መጠንቀቅ ነው አይንህን ካልተጠነቀቅ አጥምዶ አናውዞ ይጥልሃል ታላቁ እስክንድር የሚባለው እስክንድር መቶ ሀያ ሰባት ሀገሮችን ቀጥቅጦ የገዛው እስክንድር ለወታደሮች የሚመክራቸው ምክር ምን ነበር መስላችሁ? በጠላት ሀገር ሄዳችሁ በውሃ ጥም እንዳትሸነፉ፣ በሴት እንዳትሸነፉ ነበር ያላቸው። በምንና በምን ያላቸው? በውሃ ጥምና በምን በሴት እንዳትሸነፉ። በካልሆነ ትሸንፋላችሁ ትሸነፋላችሁ ነበር የሚላቸው እና ውሃ የፈለገ ቢጠማችሁ አይጠጡም። እንዲያውም መቶ ወታደር ከሚያጠምደው ይልቅ አንዲት ሴት የምታጠምደው ደው ብላቱ ኃይለኛ ነው። ይህን ነው ጌታ ያለ ምንድን ነው? ዝሙትን ተጠንቀቁ፣ ምኞትን ቆርጣችሁ ጣሉ። ህሊናቸው ንጹህ ነው። ህፃናት ህሊናቸው ንጹህ ነው። አሁን ቅዳሴ ሲቀደስ እግዚአብሔርን እኮ ያያሉ፣ ይገርማቸዋል። ህፃናት ቅዳሴ ሲቀደስ እግዚአብሔርን ያዩታል። እኛ አይታየንም፣ የኃጢአት መጋረጃ ስለጋረደ። ልባቸው ንጹህ የሆኑ ሰዎች እነሱ ንዑዳን ክቡራን ናቸው። ማንን ያዩታልና? እግዚአብሔርን ያዩታልና። ስለዚህ ህፃናት ይህ ናቸው። ሌላ የህፃናት ኃይላቸው ልቅሶ ነው። የክርስቲያኖች ይናቸው ኃይላችን ምንድን ነው? እንባ ነው። ይለቀሳል፣ እንባ ያሰጥማል። ብረት እሳት ወይም ደግሞ ሌላ ነገር የማይቀደውን ሰማይ ቀዶ የሚወጣ እንባ ነው። እስራኤላውያን 215 ዓመት በግብፅ ባርነት ሲኖሩ ፒራሚድ እያሰሩ ሲያሰቃዩቸው ዱባ እያበሉ የማይጠቀሙበትን ጡብ ሊቃውንቱ እንዴት ተርጉመውታል? ዛሬ ግብፅ የምትኮራበትን ፒራሚድ የሰሩት ግብፃውያን ናቸው። ያንን ከዚያ ፒራሚድ ግን ግብፃውያን እስራኤላውያን አይጠቀሙ ያንን ጡብ እየተኮሱ ጭቃውን እያበኩ ያንን እየተኮሱ ይሰራሉ። እነዚህ የማይጠቅማቸውን የኃጢአት ግንብ የሚሰሩ የምእመናን ምሳሌ ነው ይላሉ ሊቃውንቱ። ከዚያ በኋላ ምን አደረጉ? ነፍሰ ጡሮችን ሁሉ ጭቃ ኩ ይሏቸዋል። አንዲቱ ስትረግድ ምጡ አመጣ እዚያው ላይ፣ እረ ምጥ ደረሰ ስትል እዚያው ላይ ውለጂው። የሰው ደም ጭቃውን ያጠነክረዋል እንጂ ምን ይላል ብለሽ ነው አሏት። እንዲህ አለ ጭክና። በእውነቱ ማለት በእኛ ዘመንስ ይህ አልተሰራም ብላችሁ ምን ያላደረግነው ነው ኃጢአት አለ? የቀረን ነገር እኮ የለም በእውነቱ እንባዋን አለቀሰችና በጇ እንዲህ አርጋት በእጇ ይዛ ወደ ሰማይ እውነት በዚህ ሰማይ እግዚአብሔር አለ ብላ ሰማይ ወደ ሰማይ እንባዋን ስትረጨው ሰማይ በጦርነት የማይከፈተውን ሰማይ እንባዋ አንኳኳው የሰማዩን እንደች እግዚአብሔር የምረት በሩን ከፈተ ወንድማቸውን ሽጠው ዮሴፍን ለግብጽ ባርነት ሽጠው እነሱ 215 ዓመት የተገዙበትን የባርነት ቀንበር በአንዲት ሴት እንባ ተሰበረ ከዚያ በኋላ ሙሴን ያህል ሰው አስነሳ ክንደ ብርቱን ሙሴን ያለ ሰረገላ ተዋግቶ እግዚአብሔርን ይዞ በእድ ጽኒት ወበመዝራይት ልዕልት እስራኤላውያንን ከግብፅ ባርነት ፈልቅቆ ፈርዖንን ከነሰረገላው አስጥሞ ይዟቸው ወጣ። ህፃናት ኃይላቸው እንባ ነው። እኛም ማልቀስ አለብን። ወነት አሁን ሰው ቆያ ያለቅስም። እንባን እንዴት ማግኘት ይቻላል? የሚል ሊቃውንቱ በጣም ብዙ ተመሳጥረውበት አመስጥረውበታል። እንባ የሚገኘው መጀመሪያ ራስን ማየት ሲቻል ነው ይላል። ማንን ማየት ሲቻል አሁን እንባ የለም። ቢለቀስ ግን እግዚአብሔር ለሀገር ሰላም ያመጣል፣ መፍትሄም ያመጣል፣ አንድነትም ይመጣል። ስድስት መቶ ሺህ የእስራኤል ህዝብ የወጣ በአንዲት ሴት እንባ ነው። ማልቀስ ከተቻለ ይህን ማምጣት ይቻላል። ሰዋውን ደንድኗል። ሌላ ህፃን የእናት አባቱ ጥገኛ ነው። ምን ማለት ይመስለኝ፣ ያለ እናት አባቱ ህይወት የለውም ህፃን ነው። አንተም የእግዚአብሔር ከእግዚአብሔር ተጠጋ ማለት ከእግዚአብሔር ተጠጋ፣ እግዚአብሔርን አትልቀቅ ማለት እግዚአብሔርን አትልቀቅ። እግዚአብሔር መጠጊያ አምባ ቅጽር ነው እግዚአብሔር ያልተጠጋ ሰው አውሬ ይበላዋል እግዚአብሔርን አለመልቀቅ ማለት ነው ከሥጋው ከደሞ አለመራቅ ጸሎት አለማቋረጥ ማንኛችሁም ማለት ሁላችሁም እግዚአብሔር የማይሰማው ፍጥረት የለም በእውነቱ ማለት እግዚአብሔር የማይሰማው ፍጥረት የለም ስለዚህ በየቦታው የምንጠቅ በየቦታው የምንሞት ለምንድን ነው ካላችሁኝ ከእግዚአብሔር ጥግነት ከእግዚአብሔር አለትነት ስለምንወጣ ነው። ወታደሮቹ ምሽግ ይዘው የሚዋጉ ለምን ይመስላችኋል? ጥግ እንዲሆናቸው በጀርባ የሚመጣው እንዳይመታቸው አይደለም? እኛ የማናውቀው ዲያብሎስ እንዳይወጋን ከእግዚአብሔር መጠጋት አለብን። ከእግዚአብሔር የተጠጋ ሰው ማን ይላል? ዲያብሎስ የትኛውንም ያህል የትኛውንም ያህል ጦር ቢረውር መውጋት አይችልም። ለዚህ ዮሐንስ አፈወርቅ ዲያብሎስ ተኮሰ፣ ተኮሰ፣ ተኮሰ፣ ጥይቱን ጨረሰ፣ ዝናሩን አራገፈ ቤተ ክርስቲያንን ግን ማጥፋት አልቻለም ብሎ የተነገረው። ስለዚህ ከእግዚአብሔር መጠጋት ማለት አቅምን ማወቅ ከቤተ ክርስቲያን መጠጋት። እንዲያው ቤተ ክርስቲያን ሳይመጡ መዋል እኔ ለራሴ እበቃለሁ ማለት ነው። ሳይጸልዩ መዋል ቀኑን እኔ በሰላም የመኖር ሥልጣን አለኝ እግዚአብሔር አታስፈልገኝም ማለት ነው። ማታ ሳይጸልዩ ማደር ሌሊቱን እኔ ራሴ እበቃዋለሁ ለሌሊቱ ጥበቃ አንተ አታስፈልገኝም ማለት ነው። ሲበሉ አለመጸለይ ምግቡ ጤና እንዲሆነኝ ራሴ ማድረግ እችላለሁ አትባርከው ማለት ነው ያለ ሳይጸልዩ ማግባት ትዳሩ እኔ ራስ የበቀዋለሁ ግድ የለም እግዚአብሔር አትምጣብኝ ብኝ ቤቴ ማለት ነው። ይህ ነው በእውነቱ እግዚአብሔርን ጥግ ያደረሰው ግሰው ግን ያልፋል። እንዲያውም እኮ በዱዲያኖስ ዘመነ መንግሥት የዱዲያኖስ ሀያላን የሆኑ ክርስቲያኖችን ድንጋይ እየወረወሩ ሲመቷቸው ወይ ክርስቶስን መርጣችሁ ሙቱ፣ ወይ ደግሞ ክዳችሁት ደግሞ ምን አለ ሕይወትን ምረጡ አሏቸው። መርጠን ጨርሰናል፣ ክርስቶስን መርጠናል አሏቸው። እንግዲያስ ብሎ ድንጋይ ሲወረውሯቸው ለነሱ የሚወረውሩት ድንጋይ የዱዲያኖስን ታዛዦች እየተመለሰ ይመታቸው ነበር ማን ነው ሁሉ የሚያደርግ እግዚአብሔር ነው የእግዚአብሔር ጥገኛ ለመሆን ያብቃን እግዚአብሔር ተጠግተን ለመኖር ያብቃን ህፃን ልጅ ማን የሚያስብለት እስኪ ንገሩኝ ለእኛም የሚያስብልን ማነው? እግዚአብሔር ያስብልናል አትጨነቁ አሁን ስንጸልይ ሁሉ ጸሎቱ በሙሉ የሚያልቀው በጭንቀት ነው በጭንቀት ለዚህ ነው የሰኞ ዳሴ ማለም ደርሰን ደርሰን ዮሐንስ ወንጌል ደርሰን የምናገኘው፣ ለምስብ ጸሎቱ ውስጥ በጣም ብዙ ጉዳይ አለ። የዛሬ ሳምንት ምንድን ነው የምሆን? ለገሌ የምከፍለው ብር ምንድን ነው? ወደፊት የምኖር ከየት ነው? ከማን ጋር ልኖር ይችላለሁ? እገሌ በቀደም ተከናልሞኝ ሄደ፣ ምን ሆኖ ነው? ጸሎት ላይ እኔ ሁሉ ሪፖርት የሚቀርበው ማለት ለምንድን ነው ስትሉ፣ እግዚአብሔር ያስብልኛል። ስለማን ህፃን፣ ህፃንን እናቱ የምታስብለት ከሆነ እግዚአብሔር እንዴት አያስብልን ነው? ፍጠረኝ ሳንለው የፈጠረን የማይዘነጋ አምላክ እንዴት አያስብልን ነው? እንዲህ አድርገን ኑር ለማለት እንደ ህፃናት ሁኖ አለ በመካከላቸው ጠርቶ ያቆመው ህፃን፣ አግናጤዎስ ምጥውዛ አንበሳ ይባላል። ይህ ህፃን ጌታ ታቅፎ ያስተማረበት፣ ከቅዱስ ጴጥሮስ ጀምሮ የሮም ሶስተኛው ሊቀ ጳጳስ ነው። ጌታ ታቅፎ ያስተማረበት አግናጤዎስ በዚህ በሮም አደባባይ ላይ ክርስቶስን ካልካድክ ለተራቡ አንበሶች ወርውረን እንጥልሃለን ብለውት ነበረ። እንጥልሃለን ሲሉት ምን እንዳለ ታውቃላችሁ? እንዲህ ነበር ያለው። ክርስቲያኖች መምህር ለጊዜው ሃይማኖቴን ክጃለሁ በልና ሰንብትልን እንድታስተምረን አሉት። እሱ ግን ምን ይላቸው ነበረ? ወደ ጌታዬ ከመሄድበት ከመንገድ ላይ የምትቆሙብኝ ለምንድን ምንድን ነው አላቸው። በሞት በኩል ወደ ክርስቶስ እንደሚሄድ ያውቀዋልና፣ ተውኝ እንጂ የአንበሶች ጥርስ እንደ ወፍጮ አድርጎ ይፈጨኝና እንደ ንጹሕ ስንዴ ለጌታዬ ለኢየሱስ ክርስቶስ መስዋዕት እሆናለሁ። በአንበሶቹ እፈጫለሁ፣ ከዚያ የጌታዬ መስዋዕት እሆናለሁ። እኔ ለክርስቶስ የተዘጋጀው የበቀልኩ ስንዴ እኮ ነኝ ብሎ ነበር የተናገረው። እንዲህ ያለ ቆራጥ ሰማዕት ነበረ። በኋላ ተመልከቱ እሱን የገደሉት ኃያላኑ ጠፍተው የሱ ዘር ግን ሰፍቶ፣ እነ ቅዱስ ፖሊካርፐስ ሰፍተው፣ ሌሎችም ቅዱሳን እነ ቅዱስ ሄሬኒዮስ፣ እነ ቅዱስ አትናቲዎስ፣ እነ ቅዱስ ቄርሎስ። የክርስቲያን ደም ዘር ነው የሚባለው ለዚህ ነው። ዘር አንዱ ነው፣ ይዘራል፣ ብዙ ሆኖ ያፈራል። ክርስቲያኖች አንዱ ነው፣ ይሞታሉ፣ ብዙ ሆኖ ይበቅላሉ። አግናጤዎስ ብቻውን ሙቶ ብዙ ሊቃውንትን አፈራ። እንዲህ እንደሱ ቆራጥና ሰማይት የምትሆኑ ሃይማኖተኛ ካልሆናችሁ ለማለት ነበር። ንጹህ ሰው ነበር ማን ቅዱስ አግናጤዎስ የቅዱስ አግናጤዎስ በረከት ይደርብን። አርያም ምንድን ነው? እንደ ቅዱስ አግናጤዎስ ያለውን የትትናን፣ በእግዚአብሔር የማመንን፣ የእውነተኛነትን፣ ከዝሙት ንጹህ የመሆንን፣ ራስን አቅልሎና ሰውነትን ገዝቶ የመኖርን አኗኗር ካልተቀበላችሁት የእኔ ልትሆኑ አትችሉም። ይህን ሕፃን የተቀበለ እኔን ይቀበላል ማለት እንደ አግናጤዎስ ያለ አኗኗር ያለው ሰው እኔ ያድርበታለሁ። አንድ ሁለተኛ እንደዚህ ሕፃን ቅዱስ የሆነውን እንደ አግናጤዎስ ያለውን ቅዱስ በምልጃ በረዴት የተቀበለውን ሰው እኔን ተቀበለ። ስለዚህ ምን ማለት ነው? እንደዚህ ሕፃን ያለውን የተቀበለ እኔን ተቀበለ ማለት ቅዱስ አግናጤዎስን የተቀበለ ክርስቶስን ይቀበላል። ቅዱስ አግናጤዎስን መስለው እንደዚህ ያለውን ያለ ይህን ሕፃን ብቻ አላለም። ቅዱስ አግናጤዎስን መስለው የተወለዱ ቅዱሳንን ሁሉ የተቀበለ እኔን ይቀበላል። እንግዲያውስ በቅድስና የተወለዱ ህፃናትን ቅድስና ማክበር ምልጃቸውን ማመን በስማቸው መማፀን ክርስቶስን መቀበል ነው። ከነዚህም አንዱ አቡነ ተክለ ሃይማኖት ይባላሉ ለማለት ነው። የሁሉ ዙሪያ ቅዱሳንን የተቀበለ ክርስቶስን ይቀበላል። እንዲያውም ቅዱሳንን የሚያቃልል ሰው ክርስቶስን አይቀበልም ማለት ነው። ምክንያቱም እሱ ምን ብሏል? ይህን ህፃን የተቀበለ እኔን ይቀበላል ብሏልና ቅዱሳንን የማይቀበል ሰው ክርስቶስ በሱ አድሮ አይኖርበትም። ወደ አባታችን ወደ አቡነ ተክለሃይማኖት ልደት ልውሰዳችሁ። እንደዚህ ያለውን ሕፃን የተቀበለ እንደማን ያለውን እንደ ተክለሃይማኖት ያለውን እንደ ቅዱስ ቂርቆስ ያለውን አቡነ ተክለሃይማኖት አባታቸው ጸጋዛ እናታቸው እግዚ ሐራያ ይባላሉ። በሸዋ ክፍለ ሀገር የነበሩ የተመረጡ ባልና ሚስት ናቸው። ከተመረጡ ከተከበሩ፣ ቅድስና ካላቸው ቤተሰብ የታጨች የእናታችን የእግዚ ሐራያ ስሟ የቀድሞ ስሟ ሳራ ትባላለች። ታጭታ ለጸጋ ዘአብ ለንጹህ ካህን ለንጹህ ዲያቆን ለጸጋ ዘአብ ታጨች። ስትመጣ ሰራተኛ ነበረች። እጇ ከመፍተል፣ ከመስፋት፣ ከመስራት የማይወዝን ትጉ፣ ታማኝ፣ ንጽህት ምራት ነበረች ማለት ነው። ኋላ የጸጋ ዘአብ አባት አይቶ ይችንስ ሳራ ብቻ አይደል መባል ያለባት ሳራ ሳይሆን መባል ያለባት እግዚ ሐራያ ጌታ የመረጣት መባል አለባት። እንዴት ያለች ትጉ ሃይማኖት ያላት ጸሎት ያለ እጇ ከስራ ከማይወዝን። አሁን ዛሬ ሴቱ ትሰራላችሁ ሰሩም እኮ ልብስ ሲያምራችሁ ፖርሳችሁ አንጠልጥላችሁ እንደ ሰው ቡቲክ ማለት ነው። ነጠላ አትፈትሉ መቀነት አትፈትሉ ጋቢ አትፈትሉ ብሎ ማለት ነው። አሁን ወጥም ራሱ ብዙ ብዙ የከተማ ልጆች ወጥ እንኳን መስራት የማይችሉ እየሆኑ ነው፣ ሴቶቹ ማለት ነው። በምንም ታምር አይሰሩ አይ ሰው ልጄ ወጥ መስራት የለባትም ትምህርቷን ትማር ዋን ነው እያለች ቀውላላ እያደረጋችኋቸው፣ ወጥ መስራት አለባቸው። ወኑት ማለት ነው። መትጋት እግዚአብሔርን የሚያስመስል ስራ እኮ ነው። ሴት በስላሴ የተመሰለች እኮ። ስላሴ ሁል ጊዜ ለዚህ ዓለም እንደሚሰሩ ተግታ ስለምትሰራ ነው። ትፈትን ትሰፋ ነበረ። ስትሰራ ከዚያ ጌታ የመረጣት አላት። ጀዋላ እናት አባቶቻቸው ሞቱ። ጸጋዛብና እግዚአብሔርያ አብረው ብቻቸውን ኖሩ። በትዳራቸው ተከባብረው ሲኖሩ እሱ የተቀደሰ ካህን ነበረ፣ ከቤተክርስቲያን የማይለይ ቤተክርስቲያን እጣን ለማጠን የሚሄድበት ነበረ ጊዜ ነበረ። ዳዊት ለመጸለይ ቤተ ክርስቲያን የሚሄድበት ጊዜ ነበረ። ይህን ሁሉ በቀን ነው የሚያደርገው። ሃይማኖትን ለማስተማር ወደ ቤተ ክርስቲያን የሚገስጽበት ጊዜ ነበረ። መጻሕፍትን ለመመልከት ወደ ቤተ ክርስቲያን ይመጣ ነበረ። ትሩፋትና የቅድስና ስርዓትን አብዝቶ ለመስራት በቀን አምስት ስድስት ጊዜ ወደ ቤተ ክርስቲያን ይገሰግስ ነበረ። ማን? ጸጋዛብ እንዲህ ያለ ካህን፣ እሷም የታመነች ነበረች። እናንተም የታመን እንግዲህ፣ ይህ ሁሉ ቄስ ባል ወደ ቤተ ክርስቲያን መገስገስ የሚችለው ሚስቱ ታማኝ ስትሆን፣ ነገረኛ ሳትሆነ የቀረች እንደሆነ ማለት ነው። ሁልጊዜ ቅዳሴ ምንድን ነው የማትል እኔን እኮ ትተኛ። አሁን ዛሬ እኮ ብዙ ሴት አሉ ነው። እኔ ያልሰማውም ቄስ ማግባት አንፈልግም ይላል ይላል አሉ ለምድነው የሚለው ራ መታሰር ነው። ለመፋታት አቅደው እንደው ሞታለሁ አትሉ። እንደው እኮ ይገርማል እኮ። እናንተ ገና ገና ኑሬ እፋታለሁ ብላችሁ እንዴት እንደዚያ ትላላችሁ? መታደል እኮ ነው ለካህን ሚስት መሆን። ልጅ አጡ። ዛኋላ እንዲህ ሲገሰግስ እሷ ታማኝ ናት። ልጅ አጡ፣ ተቸገሩ፣ መካን ሆኑ። የትዳር መከራው ልጅ ማጣት ነው። ልጅ ማጣት ደግሞ አላማ አይደለም። ማወቅ ያለባችሁ ማለት ልጅ ማጣት አላማ አይደለም። ልጅ የሚሰጥ ማን ነው? እግዚአብሔር ካልሰጠ መከነች ተብላ የምትፈታ በምን እደዋ ነው? እሷ ልጅ ትፈጥራለች እ? ስለዚህ በምክነት ምክንያት መፋታት ኃጢአት ነው። የግድ እግዚአብሔርን የግድ ልጅ ስጠይ ብሎ ትግል መቅጠም አይገባል። እግዚአብሔር ልጅ ያልሰጠ ወይ ልጁ ስለማይጠቅም ነው፣ ወይ ጊዜው ገና ስለሆነ ነው። ይህን ማመን ይገባል እንጂ በመካንነት ምክንያት ትዳር አይበተንም። የመጋባት አላማው መዳን እንጂ መውለድ አይደለም። ከተገኘ መውለድ አንዱ የትዳር አካል ነው። አግብተ አለመውለድ ደግሞ ዝሙት ነው። አግብተው የማይወልዱ ሰዎች ከዘማውያን አይሻሉ። መውለድ ይገባል። ክርስቲያን እንዲያን ራስ የምታደርጉ ለምንድን ነው? አትወልዱ ኮዳሙ ናችሁ እኮ ነገ ልጅ ወልጄ እኔ ምን እበላለሁ ብላችሁ ማለት ነው። ስሩ፣ እግዚአብሔር ያሳድጋል። ለምናችሁ ሲሆን አታሳድጉም። እመቤታችን እኮ ለምና ነው ያሳደገችው፣ የአምላክ እናት እንኳን ሁና አምላክ እንኳን በልምና እንጀራን ያደገ። ውለዱ፣ አሳድጓቸው፣ ስሩ፣ ሰነፍ አትሁኑ። እግራችሁን ዘርግታችሁ አትዋሉ። ደግሞ ልጅ ውለዱ። ሀጣችሁ ደግሞ እግዚአብሔርን አመስግኑ። ቢታጣም እግዚአብሔር ይመስገን፣ ቢገኙ እግዚአብሔር ይመስገን። ልጅ አተው ኖሩ፣ ኋላ አንድ ቀን እግዚአብሔር እንዲህ አለችው ወንድም ብትሰማኝ ምክር መክር ነበር አለችው የሚስት አንድ እርዳታዋ ምክር ነው ብትመክረኝ መክር ነበር አለችው መልካም ከሆነ እሰማሻለሁ አላት አይ ገንዘባችን ሁሉ ለድሀ እንስጠው ምን ያደርግልናል አለችው አይ ምክርሽ መልካም ነው ግን ደግሞ መጽሐፍ ለመስጠት አትቸኩል ኋላ ሰስጠት ስትህ ትጸጸታለህ ይላል አይ እግዚአብሔርን በመቃብር ማን ያመሰግነዋል ብለህ ነው ከሞትን ወዲያ እንመጸውተው እንወቅበት አለችው መልካም ነው ህንፃና ልጅ ስም ያስጠራሉ ከዚህ ሁሉ ይልቅ ልቧ ያማረች ሚስት መልካም ጸጋ ናት። እንዴት ያለ ምክር መከርሽኝ! እሺ አላት። ኋላ ገንዘባቸውም በሙሉ ለድሃ መፀወቱ። ሰራተኞቻችንም ነፃ እናውጣቸው አለቻቸው። ገረድ ሎሊ አይባሉ እዛላ ምን አለ። በሉ እንግዲህ ሰራተኞች ሁሉ ነፃ አውጡ። ሎሊዎችም የእግዚአብሔር ወንድም ተባሉ ገረዶችም የእግዚአብሔር የጸጋዛ ወንድም ተባሉ ገረዶችም የእግዚአብሔር እህት ተባሉ። እንግዲህ ገረድ ሎሊ አትባሉ፣ ነፃ አውጡ አሏቸው። ምን አረግነ እናንተ የምንለይ አጥፍተን እንደሆነ ግረፉና አሏቸው ኧረ አትገረፉም ከወደዳችሁ ከእኛ እንለይም ካላችሁ ልጁ ናችሁ ኑሩ እንጂ እንግዲህ ገረድ አይደላችሁም አሏቸው ነፃ ወጧቸው ገንዘባቸውን ሁሉ ለድሃ ሰጡ የቅዱስ ሚካኤልን ዝክር ይዘክሩ ነበር በወር በወር ቅዱሳን እንዲታሰቡ እንዲያው መቼስ የዚህ ዓለም ሰው በደሉ መከራ አሁን የቅዱስ ሚካኤል የቅዱስ ገብርኤል የመላዊት በዓል የሰማይታት በዓል የጻድቃን በዓል ስንል ለምንድን ነው ለምንድን ነው እንደዚህ የሚደረግ ኦርቶዶክስ በዓል ታበዛለች ይላል ግን ራሱ ምን ያደርጋል? የኤች አይ ቪ ቀን ብሎ ያከብራል። አይገርማችሁ? የኤድስ ቀን እየተከበረ የመላክ ቀን አይከበርም ይባላል። ስለ ኤድስ እንድንከበር እየተደረገው ለምንድን ነው ሰው የኤች አይ ቪ ቀን በመጣ ጊዜ በኤድስ እንዳይጣል፣ ሩዋንዳ ነው የት ውስጥ ነው አሉ። ኤድስን ለመከላከል ምን እናድርግ ተባለው እና አንድ ጊዜ ሰው አልገባው ስላለ፣ ደህና ዋላችሁ ሲባል መልሱ አልቀናል ይሆን ተባላሉ። ደህና ዋላችሁ፣ አልቀናል ተናሰነበታችሁ አልቀናል። እንዲው ቆቅሩም ነው በእውነቱ ማለት ነው። ትዝ እንዲለው ማለት ነው። እንደዚህ ከሆነ ሰው ሰው በሽታ ትዝ እንዲለው በዓል ካከበር በሽታ ትዝ እንዲለው ባለ ውለታ የሆነ ቅዱስ ትዝ እንዲለን በዓል የማናከብረው ለምንድን ነው? የእጅ መታጠብ ቀን አለ እኮ ይገርምሃል እኮ የእጅ መታጠብ ቀን የለም አለ የጥፍር ቀን ማለት ነው። አሁን ደግሞ ቅዱሳን አይመሰገኑም ይላል። ቅዱሳን አይመሰገኑም። ምስጋና ያስፈልገዋል። ታንክስ ጊቪንግ ዴይ ብሎ ደግሞ ያከብራል። የምስጋና ቀን ማለት ነው። የምስጋና ቀን ተብሎ በዓለም አቀፍ ደረጃ ይከበራል። አዘይ ለውድ ወንድ ሚላት ወገሌ እንዲህ ስላደረግህልኝ አመሰግናለሁ። እንዲህ ስላደረግህ ተክላይ ባነ ታመሰግናለሁ አይባልም፣ አይባልም። መጽሐፍ ቅዱስ አይፈቅድም። ተመልከቱ። ማለት ሰው አብዶ አብዶ እዚህ ደርሷል። በእውነቱ ማለት አብዶ አብዶ ሶፍት ያዋሰውን ባለሱቅ ቴንኪው ብሎ ሄደ። ሀገር ያቀኑ ቅዱሳን ደሞ ሲታሰቡ ደግሞ ነውር ነው ይላል። ማለት ውለታን መርሳት ዲያብሎሳዊነት ነው። በእውነቱ ማለት ሰው የእናት አባቱን ውለታ እንኳን እንዳያስታውስ እያደረጉት፣ ሲራክ ምንድን ነው የሚለው የእናትህን ምጥ አትርሳ ነው የሚለው የእናትህን ምጥ አትርሳ የአባትህን ድካሙን አትርሳው ነው ሰው ለእናት አባቱ ግድ እንዳይኖረው ሳናውቀው በብቸኝነት ይሄ በራስ ወዳድነት ራሳቸው የሳይንሱ ሰዎች ኢጎ ነው ምናምን በሚሉት ማለት ነው በራስ ወዳድነት ተይዞ ከራሱ ውጭ እንዳያስብ እናት አባቴስ ቢሆን ለራሳቸው ብለው ተጋብተው ወለዱ እንጂ ለእኔ ብለው ተጋብተው እንዲል አይምሮ የሌለው ሰው እያፈራ ንቡኑት ማለት እና የቅዱስ ሚካኤል እንዴት ነው ቅዱስ ሚካኤልን የማናስበው በእውነት እናስበዋለን እንጂ እግዚአብሔር እኮ ውለታን የማይረሳ አምላክ ነው እኛን ውለታ አትርሶ ያለአምላክ እሱ ውለታ አይረሳል። እግዚአብሔርስ ይቀናል። የቅዱስ ሚካኤል በዓል ተከበረ። ቅዱስ ሚካኤልስ እግዚአብሔር ነው አልነውን አምላክ ነው ያለው አለ። ቅዱስ ሚካኤል ታሰበው ተብሎ የሚከባው እግዚአብሔር ልጆቹን እንዲህ ከፍ የሚያደርግ በጸጋው ያከበረን መልኩን የሰጠን እንኳንስ በቤቱ በዓል እንዲከበራቸው የገዛ ስጋውን ሲሰጥ እንኳን ያልነፈገ ፈጣሪ ነው መድኃኔ ዓለም